ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ትዩብ ነው በስድስተኛ ሳምንት የእንግሊዝ ፕሪምየር ሊግ ቼልሲ በሜዳው ስታንፎርድ ብሪጅ ከጠንካራው ብራይተን ጋር ይፋለማል። ጨዋታውን በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። የቼልሲው ወሳኝ ተጫዋች ኮል ፓልመር በአሰልጣኝ ንዞ ማሪስካ ጫወት ደስተኛ እንዳልሆነ እየተነገረ ነው። ስለሱ የምናነሳው ጉዳይ ይኖራል። እንደዚሁም ባጋጠመው ጉዳት ምክንያት አንዳንድ ጨዋታዎች ላይ ላይሰለፍ እንደሚችል እየተነገረ ነው። ፓልመርን የጉዳት መጠን እንመለከታለን። ባዳሽሌና ሮሚዮ ላቪያም እንደዚሁ ወደ ጨዋታ እንደሚመለሱ እየተነገረ ነው። ስለ እነዚህ ተጫዋቾችም የምናነሳው ጉዳይ ይኖራል። በመጨረሻም በፌስቡክ የተሰጡ የእናንተን ሀሳብና አስተያየቶችን የማቀርብላችሁ ይሆናል። በአጠቃላይ የቼልሲን ከብራይተን ጋር ቅዳሜ ምሽት 11 ሰዓት ላይ የሚያደርገውን ጨዋታ የተመለከተ አዳዲስ መረጃዎችን እያነሳን የምንቆይ ይሆናል። አብራችሁን ቆዩ። እንግዲህ የእንግሊዝ ፕሪምየር ሊግ የስድስተኛ ሳምንት ጨዋታዎች ቅዳሜና እሁድ ቀጥለው ሲደረጉ ቅዳሜ ቀን 11 ሰዓት ላይ ቼልሲ በሜዳው ስታንፎርድ ብሪጅ ከብራይተን ጋር ይጫወታል። ብራይተን ጠንካራ ቲም እንደሆነ ይታወቃል። አሁን ላይ የእንግሊዝ ፕሪሚየር ሊግ ላይ ጠንካራ ናቸው ተብሎ ከሚጠሩ ክለቦች መካከል አንዱ ብራይተን ነው። እንደዚሁም ደግሞ ታለንት ያላቸው ተጫዋቾችን ለተለያዩ ክለቦች በመሸጥ ይታወቃል። ለቼልሲ እንደዚሁ በጣም ውጤታማ የሆኑ ተጫዋቾችን ለቼልሲ የሸጠ ትልቅ ክለብ ነው። እነ ካይሴዶን እነ ኩኩሪያን እንደዚሁም ነጂኦ ፔድሮን የመሳሰሉ ታላላቅ ተጫዋቾችን ለቼልሲ መሸጡ ይታወሳል። ና ይሄ ከዚህ ጠንካራው ክለብ ጋር ቼልሲ ቅዳሜ የሚፋለም ይሆናል። እንግዲህ ቼልሲ አሁን ላይ ስምንት ነጥብ በመያዝ ስድስተኛ ደረጃ ላይ ይገኛል። በአንጻሩ ደግሞ ብራይተን እንደዚሁ አምስት ነጥብ በመያዝ በእንግሊዙ የደረጃ ሰንጠረዥ አስራ አራተኛ ደረጃ ላይ ይገኛል። እንግዲህ ብራይተን ባለፉት አምስት ጨዋታዎች ላይ ያስመዘገበው ውጤት በጎ ነው ማለት አይቻልም። ከፍሉሃም ጋር አንዳቻ በሆነ ውጤት ተለያይቶ ነበረ። ከዛ በኋላ በኤቨርተን ሁለት ለዜሮ ተሸንፏል። በ ጠንካራ ሲቲን ሁለት ለአንድ ማሸነፍ ችሏል። እንደዚሁም ደግሞ ከበርን ማውዝ ሁለት ለአንድ ተሸነፈ። ከዛ ከቶትንሃም ሁለት ለሁለት አቻ ተለያይቶ አምስት ነጥቦችን ይዞ 14ተኛ ደረጃ ላይ ይገኛል። እንግዲህ ስንመለከት ትልልቅ ክለቦች ላይ የሚያሳየው አቋም አስደናቂ ነው ብሎ መናገር ይቻላል። ብራይተን በተለይ ሲቲን ሁለት ለአንድ ማሸነፍ ችሏል። ከዛ በኋላ ቶትንሃምን እንደዚሁ ነጥብ ማስጣል ችሏል እና ጠንካራ ክለብ ነው ብሎ መናገር ይቻላል። ማክሰኞና ሮብ በተካሄደው የካራባው ካፕ ዋንጫ ባርንስሌን ከሜዳው ድረስ ሄዶ ስድስት ለዜሮ አሸንፎ ነው የመጣው ብራይተን። ከዛ በኋላ እንግዲህ አሁን በቀጣይ ከአርሰናል ጋር ተደድሏልና በካራባው ካፕ ከአርሰናል ጋር የሚፋለም ይሆናል። ቼልሲ ደግሞ በአንጻሩ ሊንኮን ሲቲን ሁለት ለአንድ አሸንፎ ነው የመጣውና ሁለቱ የሚያደርጉት ጨዋታ በጉጉት ይጠበቃል። በእንግሊዝ ፕሪምየር ሊግን በመጨረሻ ሳምንት ከቶትናሃም ጋር ሁለታቻ ተለያይቶ ነው የመጣው። በአንጻሩ ደግሞ ቼልሲ በማንቸስተር ዩናይትድ አንድ ለዜሮ ተሸንፎ መምጣቱን እናስታውሳለን። እንግዲህ ሁለቱ ባደረጓቸው ጨዋታዎች ቼልሲ የበላይ ነው ብሎ መናገር ይቻላል። ቼልሲ በሜዳው ባረጋቸው አስራ ሁለት ተከታታይ ጨዋታዎች ቼልሲ ከብራይተን ጋር ባደረጋቸው አስራ ሁለት ተከታታይ ጨዋታዎች ጨዋታዎች ላይ በብራይተን አልተሸነፈምና ቼልሲ በብራይተን ላይ የበላይነት አለው። ጨዋታ በተመለከተ የጉዳት ዜናዎችና ና እንደዚሁም በተለያየ ምክንያት ለቼልሲ ግልጋሎት የማይሰጡ የቼልሲ ተጫዋቾችን ስንመለከት በቀዳሚነት የምናገኘው ኮል ፓልመርን ነው። እንግዲህ ኮል ፓልመር ባለፈው ከማንቸስተር ዩናይትድ ጋር በነበረው ጨዋታ ሀያ አንደኛ ደቂቃ አካባቢ መቀየሩ እናስታውሳለን በገጠመው አነስተኛ ጉዳት ማለት ነው። አሰልጣኝ ዞማሬስካ ተጠይቀው ስለ ፓልመር ጉዳት የቡድኑ የጤና አባላት ቅርብ ክትትል እያደረጉለት እንደሆነ ተናግረዋል። ስለዚህ የጤና ሁኔታ መሻሻል እያሳየ እንደሆነ ገልጿል። ነገር ግን ቼልሲ አሁን ከብራይተን በሚያደርገው ጨዋታ ላይ የመሰለፍ እድሉ ዝቅተኛ እንደሆነ ነው መረጃዎች እያሳዩ የሚገኙት። አሁን ላይ እንግዲህ ኮል ፓልመር በተደጋጋሚ ጉዳት እያስተናገደ ይገኛል። አንዳንድ ጨዋታዎች ላይ እንግዲህ እንደምትመለከቱት ለቼልሲ ግልጋሎት እየሰጠ አይደለም ና አሰልጣኙም ኢንዞ ማሪስካም እንደዚሁም የቼልሲ የጤና አባላትም የፓልመርን እንግዲህ የጤና ሁኔታ በቅርበትና በ በአጽንኦት እየተከታተሉት እንደሆነ ነው መረጃዎቹ ይወጡ የሚገኙት። ከብራይተን ጋር በሚደረገው ጨዋታም እንደዚሁ የመሰለፉ ነገር አጠራጣሪ እንደሆነ ነው የተዘገበው ኮል ፓልመር። ከዚህም በተጨማሪ አሰልጣኝ ኤንዞ ማሬስካ ላይ ትችት መሰንዘሩ እየተነገረ ነው። በአሰልጣኝ ኤንዞ ማሬስካ አጨዋወት ደስተኛ እንዳልሆነ ነው እየተነገረ የሚገኘው ኮል ፓልመር እንግዲህ ቼልሲ ከማንም ክለብ የማያንስ ክለብ ነው፣ የትኛውንም ዋንጫ ማሳካት የሚችል ክለብ ነው ብሎ ያስባል። አሰልጣኝ ይዞ ማሪስካ በአንጻሩ ደግሞ ስኬቶችን በሂደት ማምጣት ነው የሚቻለው የሚል አቋም ነው ያላቸው እና ፓልመር ግን አሁን ላይ ሆነን ያለነው የቡድን ስኳድ የቡድን ጥራት ከፍተኛ ነው፣ ማንኛውንም ዋንጫዎች ማሳካት እንችላለን የሚል ሀሳብ ነው ያለው። እና ስለዚህ አሰልጣኝ ዞ ማሬስካ አንዳንድ ጨዋታ ላይ የሚከተሏቸው የጨዋታ ዘይቤዎች፣ በሚያሰላልፏቸው የተጫዋቾች አሰላልፎች ላይ ቅሬታ እንዳለው ነው እየተዘገበ የሚገኘው። ይህ የፓልመር ቅሬታ እንግዲህ ብዙ የቼልሲ ደጋፊዎች የሚስማሙበት ነው። አሰልጣኝ ዞ ማሪስካ የአጫወት ላይ ለውጥ ማምጣት እንዳለባቸው ሁሉም ያምናልና፣ ለዚህም ነው ኮል ፓልመር በአሰልጣኝ ዞ ማሪስካ ላይ ትችት እንደሰነዘረ እየተዘገበ የሚገኘው። ስለሌሎች የጉዳት ዜናዎች እና ለቼልሲ የማይሰለፉ ተጫዋቾችን ስንመለከት ፋኩንዶ ቦናንቴን እንመለከታለን። ፋኩንዶ ቦናንቴ ከብራይተን ጋር በሚደረገው ጨዋታ ላይ አይሰለፍም፣ ምክንያቱም የራሱ የሆም ክለቡ ስለሆነ ነው። ለቼልሲ እንግዲህ በውሰት መፈረሙ ይታወሳል። ስለዚህ ለእናት ክለቡ መጫወት አይችልም። በዚህ ምክንያት ፋኩንዶ ቦናኖቴ ለ ለቼልሲ ግልጋሎት አይሰጥም። ተቀያሪ ወንበር ላይ አይኖርም ማለት ነው። ሮሞ ላቪያን ስንመለከት የጡንቻ ጉዳት አጋጥሞት እንግዲህ ለበርካታ ጊዜያት ከሜዳ መራቁ ይታወሳል። እንግዲህ አሁን ግን ወደ ልምምድ ተመልሶ ከቼልሲ ጋር በቂ የሆነ ልምምድ እየሰራ እንደሆነ ተነግሯል። ከብራይተን በሚደረገው ጨዋታ ላይ ተቀይሮ ሊገባ እንደሚችል ነው መረጃዎች እየወጡ የሚገኙት። ይሄ ለቼልሲ ደጋፊዎች ትልቅ ዜና ነው። እንደዚሁም ለአሰልጣኝ ኤንዞ ማሪስካም እፎይታ የሚሰጥ ነው ብሎ መናገር ይቻላልና አሁን ላይ በጥሩ አቋም ላይ ይገኛል። ነገር ግን ለማስጀመር ያህል ከብራይተን በሚደረገው ጨዋታ ላይ ተቀይሮ ይገባል የሚሉ ዘገባዎች እየወጡ ነው። የባዳሽሌም ጉዳይ ተመሳሳይ ነው። የጡንቻ ጉዳት አጋጥሞት ለረጅም ጊዜ ከሜዳ መራቁ ይታወሳል። አሁንም እንደ ሮሚዮ ላቪያ ሁላ ልምምድ እየሰራ ነው። በጥሩ የጤንነት ስሜት ላይ ይገኛል እና እሱም እንደዚሁ በጨዋታው ላይ ተቀይሮ የመግባት እድል እንዳለው እየተዘገበ ነው። ከዛ በኋላ ከብራይተን ጋር ከብራይተን በኋላ በሚደረጉ ሌሎች የሻምፒየንስ ሊግ እና የፕሪሚየር ሊግ ጨዋታዎች ግን ሁለቱ ተጫዋቾች ወደ ቋሚ 11 ውስጥ ሊመለሱ እንደሚችል እየተዘገበ ነው። ስለዚህ ሮሞ ላቪያና የባዳሽሌ መመለስ እጅግ መልካም ዜና ነው ብሎ መናገር ይቻላል። ሌላው ጆሽ አቾምፖንግ ነው። አቾም አቾምፖንግ ነው ባጋጠመ ጉዳት ምክንያት ባለፈው ቼልሲ ከበካራባው ካፕ ባደረገው ጨዋታ ላይ እንደዚሁ አልተሰለፈም ነበረ። አሁን ላይም እንደዚሁ ሙሉ ለሙሉ ከጉዳቱ አላገገመምና በዚህ ጨዋታ ላይ የመሰለፍ እድሉ ዝቅተኛ መሆኑን እየተነገረ ነው። እንግዲህ ከዚህ በፊት እነ ኮልዊል እነ ዴላፕ እነ ዳሪዮ ሶጎ ለረጅም ጊዜ ያው ከጉዳ በጉዳት ምክንያት ለቼልሲ ግልጋሎት የማይሰጡ ይሆናል ከነዚህ ተጫዋቾች ውጪ ግን ሌሎች ተጫዋቾች እንግዲህ በቅርቡ ቼልሲን ሙሉ ለሙሉ ለቼልሲ ግልጋሎት ይሰጣሉ ተብሎ ይታወቃል። እንግዲህ ኮልፓልመር በጉዳት የመሰለፉ ነገር አጠራጣሪ ነው። ፋኩንዶ ቦናንቴ ለእናት ክለቡ እናት ክለቡን መግጠም የማይችል በመሆኑ አይሰለፍም። ባዳሽሌና ሮሞ ላቪያ ተቀይረው የሚገቡ ይሆናል። እንደዚሁም ጆሽ አቾን ፓንግም እንደዚሁ በጉዳት ምክንያት የማይሰለፉ ይሆናል። ሌላው ሮበርት ሳንቼዝን እንመልከት። ባለፈው ከማንቸስተር ዩናይትድ ጋር በነበረው ጨዋታ ላይ ቀይ ካርድ በመመልከቱ ምክንያት ከሜዳ መውጣቱ ይታወሳል። ነገር ግን አንድ ሙሉ ጨዋታ የተቀጣ በመሆኑ ሮበርት ሳንቼዝ ወደ ሜዳ የሚመለስ ይሆናል እና በዚህ ጨዋታ ላይም ተሰላፊ እንደሚሆን ነው እየተዘገበ የሚገኘው። ቼልሲ እንግዲህ ከማንቸስተር ዩናይትድ ጋር ባደረገው ጨዋታ በአምስተኛው ደቂቃ ላይ ቀይ ካርድ አግኝቶ ወጥቷል። ያው የሳንቼዝ ቀይ ካርድ ማየት እንግዲህ የቼልሲን አጠቃላይ የአሰላለፍ ሁኔታን የቀየረ እንደሆነ ይታወቃል። ለቼልሲ መሸነፍም ቁልፍ ምክንያቱ የሳንቼዝ ቀይ ካርድ ማግኘት መሆኑ ይታወቃልና እንግዲህ አሰልጣኝ ዞማሪስካ አሁን ላይ ከብራይተን በሚደረገው ጨዋታ ላይ ያሰልፉታል ወይስ አያሰልፉትም የሚለው ነገር የምንመለከት ይሆናል። እንግዲህ ብራይተን በርካታ ተጫዋቾችን ለቼልሲ በማስፈረም ይታወቃል። እነዚህ ተጫዋቾች እንግዲህ አሁን ላይ ቼልሲ ላይ ጥሩ ፐርፎርም እያደረጉ ነው ት እና የቀድሞ ክለባቸውንም የሚገጥሙ ይሆናል። ለምሳሌ ሞሰስ ካይሴዶ፣ አለ ጆ ፔድሮ፣ ማርክ ኩኩሪያ ና እንደዚሁም በረኛው ሳንቼስ ጭምር የብራይተን ተጫዋቾች እንደነበሩ እናስታውሳለን እና እነዚህ ተጫዋቾች የቀድሞ ክለባቸውን ይገጥማሉ ተብሎ ይጠበቃል። በብራይተን በኩል የተጎዱ ተጫዋቾች አሉ። ወደ ዲቴይል ያልገባበትም ሶሊ ማርች አለ፣ ጃክ ሃንሹልድ፣ እንደዚሁም ማክሲም ሳይበርን በጉዳት ምክንያት ለብራይተን ግልጋሎት የማይሰጡ ተጫዋቾች ናቸው። እሳቱ ቼልሲ በሚለው ከ17000 በላይ ተከታይ ባለው የፌስቡክ ገጽ ላይ ጨዋታውን በተመለከተ ሀሳብ አስተያየታቸውን እንዲሰጡኝ ጋብዤ ነበረ ተከታዮችን ቼልሲ ከብራይተን የሚያደርገውን ጨዋታ እንዴት ትመለከቱታላችሁ? ቼልሲ አሁን ባለው ክፍት የተከላካይ ክፍል ጠንካራው ብራይተንን ማሸነፍ ይችላል ብላችሁ ታስባላችሁ? የሚል ጥያቄ አቅርቤ ነበረ። በርካታ ደጋፊዎች ሀሳብና አስተያየታቸውን አካፍሏል። አዝመራው አስረስ እንደኔ ግን የመሸነፋችን ነጥብ የመጣላችን ምክንያት የተከላካይ ክፍሉ ሳይሆን መስመር ላይ የምናጠቃበት መንገድ ይመስለኛል። የሚቆጠሩ ጎሎች ሁሉም ከተቃራኒ የተከላካይ ክፍል የሚመጡ ናቸው። ስለዚህ የተቃራኒ የተከላካይ ክፍል ኳስ መስርቶ እንዳይጫወት ማድረግ ከቻልን እናሸንፋለን የሚል ሀሳቡን አጋርቷል። ካሳያሊ ሲጀመር አሰልጣኙ አልተመቸኝም፣ ሲቀጥል ተከላካዮች ፈሪ ግትልትል አብዛኛውን ጊዜ በራሳቸው ሜዳ የሚጫወቱ ኳስ ለማንና እንዴት በማን እንደሚለቀቅ የማያውቁ ናቸው። በመቀጠል ጨራሻ አጥቂ እንዳለመታደል ሆኖ አሁንም አላገኘንም። በእርግጥ እነድሮግባ አብሮ ጫማ ከነድሮግባ ጋር አብሮ ጫማ ሰቅሏል። እና የክለቡ የማግባት ውጤት አለበት የሚል ሀሳቡን ተናግሯል። ጆ ፔድሮ አስደናቂ አጥቂ ነው። በቀጣይ ቼልሲ ወደ አቋሙ ሲመለስ ፔድሮም እንደዚሁ ወደ ጎል ማግባቱ የሚመለስ ይመስለኛል። ተከላካዮች ፈሪ ናቸው። ኳስ ለማንም መስጠት የለባቸው። ለማን መስጠት እንዳለባቸው እንኳን አያውቁም። የሚለው ነገር ያስማማኛል። ሻርፕ ከእንደ ቲያጎ ሲልቫ አይነት ቡድን የሚመራ ኳስ ወደፊት ለአማካዮች የሚያቀብል ጥሩ ሁነኛ ተከላካይ የለንም። የምስማማበት ሀሳብ ነው። አስሚ እናቱና ፋቂ በሚል የፌስቡክ ስሙ ይሄ ይሄ ሰውዮ አሰላለፍ ቢችሉ እኮ አይደለም ብራይተንን ማንንም አቅም ሰምን ነበር የምናሸንፈው። ግን ማን ለማን ጨዋታ እንደሚሆን ማወቅ አልቻለም። በነገራችን ላይ ቼልሲ ማለት እኮ የብራይተን ኤ ቡድን ነው። ከቼልሲ የተሻለ ብራይተንን የሚያውቀው የለም የሚል ሀሳቡን አጋርቷል። አቡዬ ከለንደን የሚል የፌስቡክ ተከታይ እኔ በግሌ የትኛውንም ክለብ ስናገኝ የተከላካይ ክፍላችን እጅጉን ፈሪ፣ አብዛኛውን ደቂቃ ከራሱ ሜዳ የማይወጣ የተከላካይ ክፍል ነው። ተከላካዮቹ በራሳቸው ሜዳ ሲጫወቱ ፈጣን የሚባሉ አጥቂዎች ኳስ ይቀሟቸዋል ልክ ማንቸስተር ላይ እንደሆነ የሚል ሀሳቡን ተናግሯል። በትክክል ነው። የቼልሲ ተከላካዮች ትልቅ ችግር አለባቸው። ኳስን ወደፊት ማምጣት አይችሉም። እዛው እንትን ሲያደርጉ ነው የምንመለከተውና ይሄ የቼልሲ ተከላካዮች ችግር ነው እንዳለ የሚል የፌስቡክ ተከታይ፣ ሰላም እሳቱ እና መላው የቼልሲ ቤተሰቦች ሰላማችሁ ብዝት ይበል። እኔ የምናሸንፍ ይመስለኛል ግን ደግሞ የተከላካይ ችግራችን እንደምናውቀው ነው። ስለዚህ ለኋላ መስመር ንኩንኩን ፎፋናን ቻሎባንና ጀምስን ይዘን መሄዱ ካይሴዶና ሳንቶስ አቀናጀን በእርግጠኝነት እናሸንፋለን። ተመላላሽ ጋርናቾና ፔድሮ ኔቶ፣ ተደራቢ ኢስቲቫኦ፣ ጨራሽ ጆኦ ፔድሮ ካሰለፍን ሶስት ለአንድ እናሸንፋለን የሚል ሀሳቡን አጋርቷል። እንትና ማን ነው? እዚህ ላይ የጠቀሰው ተጫዋች አለ። ንኩንኩ ኦኬ፣ ኩኩሪያ ለማለት ይመስለኛል። አይ ቲንክ ንኩንኩ ሳይሆን ኩኩሪያን ለማለት ይመስለኛል። ያቀረበው ሀሳቡ የምስማማበት ነው። ሰለሞን ማርሻ በእነዚህ ተጫዋቾች በፍጹም አናሸንፍም። ብራይተን በአሁኑ ሰዓት ጠንካራ ሆኖ ነው የመጣው። ክለባችን ግን እንደ ሀብታም ቦርጭ የፓውንድ ክምር ይዞ ነው ወደ ሜዳ የሚገባው። ስለዚህ ሶስተኛ ሽንፈታችንን ያከናንቡናል ብሏል። እንግዲህ ቼልሲ በብራይተን ላይ የበላይነት አለው። በቀላሉም ብራይተን ቼልሲን ያሸነፋል ብዬ አልገምትም። ምንም እንኳ የቼልሲ ተከላካይ ክፍል ደካማ ቢሆንም ማዛክ፣ አሌክስ ቻሎባ ና አቾምፓንክ የመሀል ተከላካይ ሪስ እና ኩኩ የመስመር አድርገን ከጀመርን ብራይተንንም ልጆች ስለሆኑ ፍጥነታቸውን ልንቆጣጠር እንችላለን። ከዛ ባሻገር መሀል ላይ ካይሴዱ ና ሳንቶስ፣ መሀል ግራ ላይ ጋርናቾ፣ በቀኝ ስቲቫኦ፣ አታኪንግ ፓልመር ከሌለ ቦናንቴ አጥቂ እንደተለመደው ፔድሮ ቢሆን ምርጥ ጨዋታ ይሆን ነበር ብሏል። ፓልመር የመሰለፉ ነገር አጠራጣሪ ነው። ቦናኖቴም እንደዚሁ እናት ክለብ በመሆኑ ከብራይተንን ሊገጥም አይሰለፍምና፣ ለአሰልጣኝ ዞማሬስካ ሌሎች አማራጮችን ይመለከታሉ ተብሎ ይጠበቃል። መላሽ ይሁን ብራይተን ለቼልሲ ብዙም አይከብድም ነበረ። አምና በዚህ ወር በዚህ ሳምንት ነበር ፓልመር እስከ ረፍት አራት ጎል ያስቆጠረው የሚል ሀሳቡን ተነግሯል። ልክ ነው። ቼልሲ አምና ብራይተንን በደርሶ መልስ ነበር ያሸነፈው፣ በሰፊ የጎል ልዩነት እያሸነፈ እንደነበረ የምናውቀው ነው። ዳዊት ደምስ፣ ማሪስካ ደካማ አሰልጣኝ ነው። አሰላለፍ ላይ ስህተት ይሰራል። ሽንፈቱን ማንቸስተር ለቼልሲ አስተላለፈ፣ ወይም ደግሞ ማንቸስተር ዩናይትድ ባለፈው ሳምንት የመሸነፋችን ዋነኛ ምክንያት አሰልጣኙ ነው ለማለት ነው። ኬብ ጥላሁን ይሄ ፈሪ አሰልጣኝ ክለቡን ከማዋረድ ወደኋላ አይልም የሚል ሀሳቡን አጋር። እንግዲህ ብዙ የቼልሲ ደጋፊዎች በአሰልጣኝ እንዞ ማሪስካ ላይ እምነት እንደሌላቸው እየተመለከትን እንገኛለን። ከትልቅ ክለቦችም ሆነ ከትንሽ ክለቦች በሚያደርጋው ጨዋታዎች ላይ በሚሰራቸው የአሰላለፍ ስህተቶች ምክንያት ቼልሲ ነጥብ ሲጥልና ስንሸነፍ አስተውለናል። በዚህም ጨዋታ ላይ ያ ነገሪ ደግሞ የሆነ ላለመድገም ውስጥ ምን ዋስትና አለን ይመስላል፣ የብዙ የቼልሲ ደጋፊዎች ስሜት። ለዛ ነው ጥርጣሬያቸውን እየገለጹ የሚገኙት። እንግዲህ አሰልጣኝ እንዞ ማሪስካ ከብራይተን በሚደረገው ጨዋታስ ምን ያሳዩን ይሆን፣ ምን ያስመለከቱን ይሆን የሚለውን አብረን የምንመለከት ይሆናል። ቅዳሜ ቀን 11 ሰዓት ላይ ቼልሲ በሜዳው እንግዲህ ከብራይተን ጋር የሚፋለም ይሆናል። መልካም ውጤት ለቼልሲ እንዲገጥመው እንመኛለን። ሌሎች ዘገባዎች ሲኖሩ የማቀርብላችሁ ይሆናል። እጅግ አድርጌ አመሰግናለሁ። መልካም ጊዜ